ዘላቂ የረዥም ጊዜ ፋይዳ ያላቸው ኢንቨስትመንቶችን ለማስፋፋት የሚቻልበትን አግባብ ያሳየ ውይይት ነው። በአጠቃላይ የኢኮኖሚ ትብብርና ትስስር ምን መምሰል እንዳለበት ጥሩ የሀሳብ ልውጥ የተደረገበት ነው። በተጨማሪም ደግሞ በቀጠናው ያለ የጸጥታና የፖለቲካ ሁኔታ ምን እንደሚመስል ምክክር የተደረገበትና በሁለቱ ሀገራት መካከል በመተባበር የቀጠና ሰላምን ከፍ ለማድረግ እንዴት እንደሚቻል ንግግር የተደረገበት ነው።